ሰሞኑን የአሰብ ጉዳይ እጅጉን መነጋገሪያ ሀሳብ ሆኗል። አቶ መለስ ዜናዊ ያን የአሰብን ጉዳይ ገሸሽ ያደረገው በምን ምክንያት ነው ለምትሉ ይኸው ሙሉን የመለስ ዜናዊን ሀሳብ እንስማው። ያን አካባቢ በጉልበት ተማሙተን እንያዝ ብንል ፊዚካሊ የማይቻል ነገር ላይ ሆን ይችላል። ተሟሙተን ልንይዘው እንችል ይሆናል፣ ነገር ግን ያን ይዘን የዓለም አቀፉ ማህበረሰብ ኖርማል አባል ሆነን መኖር አንችልም። በሰዎቹ አባባል ፓራያ ስቴት ነው፣ ምን ሆነው፣ የተነጠልን የተወገዝን አገር ነው፣ ምን ሆነው። በአሁኑ ሰዓት መነገድ ይኖርብናል። በአሁኑ ሰዓት ኢንቨስትመንት መሳብ ይኖርብናል። በአሁኑ ሰዓት ለልማት የሚያስፈልገን እርዳታ ማግኘት ይኖርብናል። ከጠቀሜታ አንጻር አሰብን የምናየው ለልማታችን አስፈላጊ ነው በሚል ነው። በጉልበት እንያዘው ብንል ግን፣ ስንለማ ሸቀጦቻችን የሚወጡበት በር ይጠፋል በሚል ሂሳብ ያንን በር በጉልበት እንያዝ ብንል ግን የሚወጣ ሸቀጥ ማምረት ማንችልበት ሁኔታ ነው የሚፈጠረው። ስለሆነም ወደቡ ያዝ ነው ማሊያዝ ነው ለውጥ አያመጣም። ያኔ በወደቡ ተጠቅመን ልንሸጠው የምንችል ሸቀጥ አይኖረንማ። የተነጠልን የተወገዝን አገር እንሆናለን። ፓራያ አስቴት እንሆናለን። በእንደዚህ አይነት ሁኔታ ከድህነት መላቀቅ የምንችል አይደለንም። አሁን ያለው የዓለም አቀፍ ኢንቫይረንመንት ታውቁታላችሁ። ዓለም አንድ መንደር የሆነችበት ሁኔታ በዚህ ሰዓት እጅግ ልብ የሚነካ መረጃ ተሰምቷል። ወንድማችን በፆመ አንጀቱ በሚያሳዝን ሁኔታ በጥይት ተመቶ ህይወቱ አልፏል። መሐመድ ሰይድ ነቢዩ መሐመድ ሰለላሁ አለይሂ ወሰለም ከነፍሳችን በላይ ነው የምንወዳቸው ብሎ ነበር ከትንሽ ሰዓታት በፊት በፌስቡክ አካውንቱ የለጠፈው። ነገር ግን አሁን መሐመድ ሰይድ ላይመለስ ውድ ህይወቱን ተነጥቋል። የህዝብ አገልጋይ የአምቡላንስ ሹፌር የሆነው መሐመድ ሰይድ በዛሬ ዕለት ማለትም የካቲት 29 2017 ዓ.ም ምረት ወሎ ባቲ ልዩ ጎጥ ቆረማ የሚባል አካባቢ በታጠቁ አካላት በተተኮሰ ጥይት ህይወቱ አልፏል። ኢትዮጵያ በዛሬው ዕለት የራሷን ድሮን ማምረት ጀምራለች። በዚህም ጠቅላይ ሚኒስትሩ ተገኝተው ይህንን መርሃ ግብር አስጀምሮታል። ጠቅላይ ሚኒስትሩም በዚህ ወቅት ባስተላለፉት መልእክት ይህንን ብለዋል። ይህ መልእክትም ብዙዎችን ያስደነገጠ ይመስላል።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 በሚያስገርም ሁኔታ ሪከርዱ ተሰብሯል። በሳውድ አረቢያ በመካ ከተማ አልሃራም መስጂድ በታላቁ የረመዳን ወር በአንድ ቀን 500 ሺህ ሰዎች ኡምራ በማድረግ ተይዞ የነበረውን ከፍተኛ ቁጥር ያለው የኡምራ አድራጊ ሪከርድ መሰበሩን የሳውድ አረቢያ መገናኛ ብዙሃን ዘግበዋል። በተለያዩ የዓለማችን ክፍሎች የሚገኙ በሚሊየን የሚቆጠሩ ሙስሊሞች በረመዳን ወር በየዓመቱ ኡምራ ለማድረግ ሳውድ አረቢያ እንደሚያቀኑም ተገልጿል። ትናንት ማምሻውን ጀምሮ አሳዛኝ ዜናዎች እየወጡ ይገኛል። አንድ ኢትዮጵያውያን የት እንደገቡ አሁን ድረስ አይታወቅም። ከጅቡቲ የተነሱ አራት ጀልባዎች ተገልብጠው 181 ኢትዮጵያውያን መጥፋታቸው ተሰምቷል። በዚህ ሰዓት የዓለም የስደተኞች ድርጅት እንደገለጸው ጀልባዎቹ ከጅቡቲ ተነስተው ወደ የመን እየተጓዙ ነበር። አራቱም ጀልባዎች ጉዞ የጀመሩት ሐሙስ ምሽት ላይ ሲሆን በወቅቱ የተነሳው ኃይለኛ ነፋስ ጀልባዎቹን እንደገለበጣቸው አስረድቷል። ከአራቱ ጀልባዎች ሁለቱ የተገለበጡ ጅቡቲ አቅራቢያ መሆኑን የገለጸው አይኦኤም በዚህኛው አደጋ ሁለት ስደተኞች ሞተው አስክሬናቸው መገኘቱ ታውቋል። ቀሪዎቹ ጀልባዎች ላይ ተሳፍሮ የነበሩ ስደተኞች በሙሉ ሕይወት መትረፍ መቻላቸውን ገልጿል። ሦስተኛው ጀልባ ከጅቡቲ ተነስቶ ጉዞ ከጀመረ በኋላ በደቡባዊ ምዕራብ የመን ታሂዝ ግዛት ክልል ውስጥ ሲደርስ መገልበጡን ያስታወቀው ድርጅቱ በዚህኛው ጀልባ 31 ኢትዮጵያውያንና ሁለት የመናውያን የጀልባ አሽከርካሪዎች እንደነበሩ አስረድቷል። አራተኛው ጀልባም የተገለበጠው በዚሁ አካባቢ ሲሆን 150 ኢትዮጵያውያንና አራት የመናውያን የጀልባ አሽከርካሪዎች አሳፍሮ እንደነበር ጨምሮም ገልጿል። በመሆኑ በሶስተኛውና አራተኛው ጀልባ ተሳፍሮ የነበሩ 181 ኢትዮጵያውያን እና አምስት የመናውያን የጀልባ አሽከርካሪዎች እስካሁን እንዳልተገኙ ጠቅሷል።